ሰላም ሰላም፣ እንደናችሁ ውድ የቻናችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላትን ምስረታ ነው በጠ ቤተሰቦች፣ ቃላትን መስርቼ ይዤላችሁ መጥቻለሁ። ከተስ ከጦ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን እየጻፉ ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ አብረን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮው እንሂድ። ኦኬ። ዛሬ ጀላችሁ የመጣሁት በጠብ ቤተሰቦች ቃላት ምስረታ ነው ማለት ነው። ከተስቀጡ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶች ጽፌ ይጀላችሁ መጥቻለሁ። እነዚህን ቃላቶች በጋራ የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋራ እያነበባችሁ እንዲሁም እየጻፋችሁ መለማመድ ይጠበቅባቸዋል ማንበብ ብቻ ሳይሆን እየጻፋችሁ ደግሞ መለማመድ አለባቸው ማለት ነው። ስለዚህ አሁን በመጀመሪያ ፊደላቶችን አነብላችኋለሁ፣ ከዚያ ደግሞ ቃላቶችን አነብላችኋለሁ። ቃላቶችን ሳነብ ደግሞ ፊደል ፊደሉ እንጠራና ከዚ ደግሞ ቃሉን ባንዳ እያደርጉ አነብላችኋለሁ። ልክ እናንተም እንደ እያደርጋችሁ እያነበባችሁ ተከታተሉ። አሁን ቀጥታ ወደ ቪዲዮው እንሂድ። ኦኬ እቺ ፊደል ማነች አልኳችሁ? ጠ ጠ ጡ ጢ ጣ ጤ ጥ ጦ። ኦኬ አሁን ደግሞ በእያንዳንዱ ፊደል የሰራዋችውን ቃላቶች አብርን በጋራ እያነበብነን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋራ እስከመጨረሻው አብራችን ቆዩ። ወደ ቪዲዮ ኦኬ። በጠ የመሰረት ነው ቃል የመጀመሪያው ቃል ከዚህ ላይ ምን ይላል? ጠቅላይ ጠቅላይ ይላል። ጠቅላይ የሚለውን ስናይ ጠማለት ከጠቤተሰቦች ሰዎች የመጀመሪያ ፊደል ነው ቅ ከቀቤተሰቦች ስድስተኛ ፊደል ላ ከለቤተሰቦች አራተኛ ፊደል ይ ከየቤተሰቦች ስድስተኛ ፊደል እነዚህም ፊደላት ውስጥ ስርዓት ባለው መርዶ ደርሰን አንባቸው ጠቅ ላይ ጠቅ ላይ የሚለውን ቃል ይሰጠናል በቀጠ ደረጃ ከዚህ ለምን ይላል ጠንካራ ጠንካራ ይላል ጠንካራ የሚለው ስና ጠማለት ከጠቤተሰቦች የመጀመሪያ ፊደል ነው ን ከነ ቤተሰቦች ስድስተኛ ፊደል፣ ካ ከካ ቤተሰቦች አራተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ደርድረን ስናነባቸው ጠ ን ካ ራ፣ ጠንካራ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጠለፈ፣ ጠለፈ ይላል። ጠለፈ የሚለውን ስናይ ጠማለ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው፣ ለ ከለ ቤተሰቦች የመጀመሪያ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላቶች ስርዓት ባለው ደርድረን ስናንባቸው ጠለፈ ጠለፈ የሚለውን ቃል ይሰጡናል። ቀጣይ ከዚህ ለምን ይላል? ጠላት ጠላት ይላል። ጠላት የሚለውን ስናይ ጠ ከጠ ቤተሰቦች የመጀመሪያ ፊደል ነው። ላ ከላ ቤተሰቦች አራተኛ ፊደል፣ ት ከጠ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስራት ባለ መልኩ ለድረስ ስናነባቸው ጠላት ጠላት የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ያነበፉላችሁ በመጀመሪያዋ ፊደል በጠይ የመሰረቷቸው ቃላቶች ነው ማለት ነው። ቀጣይ በሁለተኛው በጠይ ቤተሰብ በጡ የመሰረትናቸውን ቃላቶች ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለሚል ል ጡንቻ ጡንቻ ይላል። ጡንቻ የሚለው ምስል ላይ ጡ ማለት ከጠይ ቤተሰቦች ሁለተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፊደራቶች ስርዓት ባለው መርፍ ደደረን ስናነባቸው ጡንቻ ጡንቻ የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚል ል ጡረታ ጡረታ ይላል። ጡረታ የሚለውን ስናይ ጡ ማለት ከጠ ቤተሰቦች ሁለተኛ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለው መርደደን ስናነባቸው ጡ ረ ታ ጡረታ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለሚላን ጡዘት ጡዘት ይላል። ጡዘት የሚለውን ስናይ ጡ ማለት ከጠቤተሰቦች ሁለተኛ ፊደል ነው። ዘ ከዘቤተሰቦች የመጀመሪያ ፊደል። ት ከጠቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ደርድረን ስናነባቸው ጡ ዘት ጡዘት የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ላይ ምን ይላል? ጡ ጦ ጡጦ ይላል። ጡጦ የሚለውን ስናይ ጡ ማለት ከጠቤተሰቦች ሁለተኛ ፊደል ነው። ጦ ከጠቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው ደርድረን ስናነባቸው ጡ ጦ ጡጦ የሚለውን ቃል ይሰጠናል። አሁን ያነበብናቸው በሁለተኛዋ በጠ ቤተሰብ በጡ የመሰረትናቸው ቃላቶች ነው። ቀጣይ ደግሞ በሶስተኛዋ የጠ ቤተሰብ በጥ የመሰረትናቸው ቃላቶችን አብረን እናነባለን። የመጀመሪያው ቃል ከዚህ ለሚላ ጢ ን ሲ ጥንዚዛ ይላል። ጥንዚዛ የሚለውን ስናይ ጤ ማለት ከጤ ቤተሰቦች ሶስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል። ዚ ከዘ ቤተሰቦች ሶስተኛ ፊደል። ዛ ከዘ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባሉ መልኩ ለደርስ ስናንባቸው ጢ ን ዚ ዛ ጥንዚዛ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ከዚህ ለምን ይላል። አ ና ጤ አና ጤ ይላል። አና ጤ የሚለውን ስናይ አማለት ከቤተሰቦች የመጀመሪያ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል ጢ ከጠ ቤተሰቦች ሶስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው አ ና ጢ አና ጢ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ የሚላል ጢ ስ ጢስ ይላል። ጢስ የሚለውን ስናይ ጢ ማለት ከጠ ቤተሰቦች ሶስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ጢ ስ ጢስ የሚለውን ቃል ይሰጥናል። ቀጣይ ደግሞ ከዚህ ላይ ምን ይላል? መናጢ መናጢ ይላል። መናጢ የሚለውን ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ጢ ከቤተሰቦች ሶስተኛ ፊደል። እነዚህም ፌደራቶች ስርዓት ባለው መልኩ ደርደራል ስናነባቸው መናጢ መናጢ የሚለውን ቃል እናገኛለን። ኦኬ አሁን ያነባሁላችሁ ደግሞ በሶስተኛዋ በጠ ቤተሰብ በጥ የመሰረት ናቸውን ቃላቶች ነው ቀጣይ አራተኛ በሆነችው በጠቤተሰብ በጣ የመሰረት ናቸው ቃላቶችን ደግሞ አብረን በጋራ እናነባለን የመጀመሪያው ቃል ከዚህ ላይ ምን ይላል ጣ ልቃ ጣልቃ ይላል ጣልቃ የሚለው ስናይ ጣ ማለት ከጠቤተሰቦች አራተኛ ፊደል ነው ል ከለቤተሰቦች ስድስተኛ ፊደል ቃ ከቀቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጣ ልቃ ጣልቃ የሚለውን ቃል እናገኛለን በቀጣይ ደረጃ ከዚህ ላይ ምን ይላል? ጣይቱ ጣይቱ ይላል። ጣይቱ የሚለውን ስናይ ጣ ማለት ከጠ ቤተሰቦች አራተኛ ፊደል ነው። ይህ ከየቤተሰቦች ስድስተኛ ፊደል፣ ቱ ከተቤተሰቦች ሁለተኛ ፊደል። እነዚህም ፊደላቶች ሥርዓት ባለው መርዱላ ድረን ስናንባቸው ጣይቱ ጣይቱ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጣብያ ጣቢያ ይላል። ጣቢያ የሚለውን ስናይ ጣ ማለት ከጠ ቤተሰቦች አራተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ያ ከየቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ለድረስ ስናንባቸው ጣብያ ጣቢያ የሚለውን ቃል ይሰጡናል። ቀጣይ ደረጃ ከዚህ ላይ ምላል ጣት ጣት ይላል። ጣት የሚለውን ስናይ ጣ ማለት ከጠቤተሰቦች አራተኛ ፊደል ነው። ትህ ከጠቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ለድረስ ስናንባቸው ጣት ጣት የሚለውን ቃል እናገኛለን ማለት ነው። ኦኬ አሁን ያነበቡላችሁ ደግሞ በአራተኛ በሆነችው በጠቤተሰብ በጣይ መሰረት ናቸው ቃላቶች ነው። ቀጣይ አምስተኛ በሆነችው በጠ ቤተሰብ በጤ የመሰረት ናቸው ቃላቶችን አብረን በጋራ እናነባለን። ምን ይላል ከዚህ ላይ? ጤናማ ጤናማ ይላል። ጤናማ የሚለውን ስናይ ጤ ማለት ከጤ ቤተሰቦች አምስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ማ ከመ ቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው ስናንባቸው ድረስ እናነባቸው ጤናማ ጤናማ የሚለውን ቃል ይሰጡናል። በቀጣይ ደረጃ ከዚህ ላይ ምን ይላል? ጤንነት ጤንነት ይላል። ጤንነት የሚለውን ስናይ ጤ ማለት ከጤ ቤተሰቦች አምስተኛ ፊደል ነው፣ ን ከነ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለ መልኩ ደርድረን ስናነባቸው ጤንነት ጤንነት የሚለውን ቃል ይሰጡናል ማለት ነው። በቀጣይ ከዚህ ለሚላል ጤና ጤና ይላል። ጤና የሚለውን ስናይ ጤ ማለት ከጤ ቤተሰቦች አምስተኛ ፊደል ነው፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ሥርዓት ባለ መልኩ ደርድረን ስናነባቸው ጤና ጤና የሚለውን ቃል እናገኛለን። ቀጣይ ከዚህ ለሚላል ጤፍ ጤፍ ይላል። ጤፍ የሚለውን ስናይ ጤ ማለት ከጠ ቤተሰቦች አምስተኛ ፊደል ነው። ፍ ከፍ ቤተሰቦች ስድስተኛ ፊደል እነዚህም ፊደላት ሥርዓት ባለ መልኩ ደደረስ እናነባቸው ጤፍ ጤፍ የሚለውን ቃል ማግኘት እንችላለን። አሁን ያነበብኩሁላችሁ ደግሞ አምስተኛ በሆነችው በጠቤተሰብ በጥ የመሰረታቸውን ቃላቶችን ነው። ቀጣይ ስድስተኛ በሆነችው በጠቤተሰብ በጥ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ጥያቄ ጥያቄ ይላል። ጥያቄ ምነ ስና ጥ ማለት ከጠቤተሰቦች ስድስተኛ ፊደል ነው። ያ ከየቤተሰቦች አራተኛ ፊደል፣ ቄ ከቀ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስራት ባለው መልኩ ደደረን ስናነባቸው ጥያቄ ጥያቄ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጥናት ጥናት ይላል። ጥናት የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ና ከነቤተሰቦች አራተኛ ፊደል ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ድረስ እናነባቸው ጥናት ጥናት የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል ጥረት ጥረት ይላል። ጥረት የሚለውን ስና ጥማረን ከጠ ቤተሰቦች ስድስተኛ ፊደል ነው። ረ ከተቤተሰቦች የመጀመሪያ ፊደል ት ከተቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደረድረን ስናንባቸው ጥረት ጥረት የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የምንላ ጥምቀት ይላል ጥምቀት የሚለውን ስና ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ሥርዓት ባለ መርኩዳዳን ስናነባቸው ጥ ም ቀት ጥምቀት የሚለውን ቃል እናገኛለን። አሁን ደግሞ ያነበቡላችሁ ስድስተኛ በሆነችው በጠቤተሰብ በጥ የመሰረታቸው ቃላቶች ነው። ቀጣይ በመጨረሻ በጠቤተሰብ በጦ የመሰረታቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ጦርነት ጦርነት ይላል። ጦርነት የሚለው ስናይ ጦ ማለት ከጠቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ር ከጠቤተሰቦች ስድስተኛ ፊደል፣ ነ ከጠቤተሰቦች የመጀመሪያ ፊደል፣ ት ከጠቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ አድርገን ስናነባቸው ጦርነት ጦርነት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚልል ጦጣ ጦጣ ይላል። ጦጣ የሚለው ስናይ ጦ ማለት ከጠቤተሰቦች የመጨረሻ ፊደል ነው። ጣ ደግሞ ከጠቤተሰቦች አራተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልኩ ደድረን ስናነባቸው ጦጣ ጦጣ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚልል እንጦጦ እንጦጦ ይላል። እንጦጦ የሚለው ስናይ እ ማለት ከቤተሰቦች ስድስተኛ ፊደል ምን በተመሳሳይ ከነቤተሰቦች ስድስተኛ ፊደል ጦ ከጠ ቤተሰቦች የመጨረሻ ፊደል፣ በተመሳሳይ ጦ ከጠ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደደሮት ስናነባቸው ን ጦ ጦ እንጦጦ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያ የሚል ጦ ጦር ጦር ይላል። ጦር የሚለው ስናይ ጦ ማለት ከጠ ቤተሰቦች የመጨረሻ ፊደል ነው፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደደሮት ስናነባቸው ጦር ጦር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። በደንብ ካነበባችሁ በኋላ ቪዲዮን ደግሞ እያቆማችሁ እየጻፋችሁ መለማመድ ይሄ ግዴታ ነው ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ መለማመድ አለባችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስል ቁጥር በ0918 03 4685ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ ቸርን ሰንብት።